አንዳንድ እህቶቼ ስለ ሀይሚና ቦራ በውስጥ የጠየቃችሁትን ጥያቄ ሰብሰብ አድርጌ በዚህ እጀላችሁ መጥቻለሁ። እንደዚሁም እነፍጽ የነቢኪ የሰሩት ቪዲዮ ላይ አስተያየት እንሰጥበታለን። በመጀመሪያ ግን ሀይሚዬ ለሁላችንም ወሳኝ የሆነ መልእክት አስተላልፋለ። መልእክቱ ምን ይላል መሰላችሁ? በሕይወት ጉዞ ላይ ሂሳብ ሁሌም ቅድሚያ ነው በማለት ቦምብ የሆነ መልእክት አስተላልፋ ላይ እየገባው ሰው ይገባዋል። በሕይወት ጉዞ ላይ ሂሳብ ቅድሚያ ነው ማለት ቤተሰቦች፣ ቀለል ባለ አማርኛ በሕይወታችሁ ላይ ቅድመ ሁኔታ፣ ለምሳሌ አሁን ያላችሁበት፣ አሁን ያላችሁ ነገር ወይንም ቀጣይ የሚኖራችሁ፣ ቀጣይ የምትኖሩበት። አንድ ሰው ከሀገር ሊወጣ ነው እንበል ና ልክ ከሀገር መውጣት ቢያስብ ቅድመ ሁኔታ በሕይወቱ ላይ የሚያስበው ወይንም ደግሞ ሂሳብ የሚሰራው እዛ ሀገር ሲሄድ ማን ይቀበለኛል፣ ከማን ጋር ነው የምኖረው? የሚል ነገር ሂሳብ ሂሳብ ይሰራል። ለምንድን ነው ለሁላችንም መልእክት ነው ያልሹ? ካላችሁ ቤተሰብ እህቶቼ ከጠይቁ ጥያቄ ጋር ስለሚመሳሰል አንድ ላይ አድርጌ መልሳለሁ። በመጀመሪያ ግን እነ ፍጼ የሰሩት ቪዲዮ ላይ አስተያየት መስጠት እፈልጋለሁኝ። ታምኔሉ ላይ በቃ ሀይሚና ቡራ ተለያይተዋል ይላል። ወደ ውስጥ ስገቡ ደግሞ ቤተሰቦቼ ታረቁ የሚል መልእክት አለው። ሲቀጥል ደግሞ ይሄን ቪዲዮ ሀይሚና ቡራ ካያችሁት እዩትኝ፣ ካላያችሁ ደግሞ ቤተሰቦቻችን እየቆራረጣችሁ ሸራ አርጉላቸው እንዲደርሳቸው የሚል መልእክት ቢኪ አስተላልፏል ማለት ነው። በመጀመሪያ ከኛ ከዩቲዩብ ኦዲየንሳቸው ወይንም ደግሞ ከተከታታያቸውና ና ከእናንተ ከቤተሰብ ማን ነው ቅርብ ለሀይሚና ለቡራ? እናንተ መጀመሪያ እነሱን ማስታረቅ እነሱን አንድ ማረግ ብትፈልጉ ሶሻል ሚዲያ ላይ መታቱ ሳይሆን ቪዲዮ የምሰሩትኝ እዚያ ሆናችሁ ማስታረቅ ትችሉ ነበር አይደለም። ሲቀጥል ደግሞ ቪዲዮን እየቆራረጣችሁ ሸር አርጉ። እነሱ ይሄን ቪዲዮ እንዲያዩት ከምትሉ ሸር ብታረጉላቸው ማየት ይችሉ ነበረ። እዚህ ጋር ቀለል አርጌ ስነግራችሁ ቤተሰቦች ቢኬ ማለት ነው፣ ቪዲዮ እይታ እያገኘ አይደለም። እባካችሁ እዩልኝ፣ ላይክ አርጉልኝ፣ ሼር አርጉልኝ ብትልኩ እኛ ምንም ችግር የለብንም። ሼር እናረጋለን፣ እናይልሃለን። እዚህ ጋር የተረዳሁት ነገር ምንድን ነው? ታምሌሉ ተለያይተዋል ይላል። ሲቀጥል ደግሞ ታረቁ የሚል መልእክት አለው። ሌላው ደግሞ ይህ ቪዲዮ ብሩኬ ወይንም ሀይሚ እዩትኝ ካላያችሁት፣ ግን ቤተሰቦቻችን ቪዲዮን እየቆራረጣችሁ ሸር አርጉ ነው መልእክቱ። ምንድን ነው? በቃ ቻናል እየቀሰቀሰ ስለሆነ ቪዲዮን ሸር አርጉልኝ፣ ይታይልኝ በ ሚና በቡሩክ የሰራችሁትም እይታ እንዲያገኝ እንጂ ለእነሱ ብላችሁ አደለም። እኔ የምሬን ነው እምላችሁ፣ ቤተሰቦች አሁን ለምሳሌ ፍጼ ቢኪ ወይንም ደግሞ እነሀብ ብቻ በአጠቃላይ በዙሪያቸው ያሉ ሰዎችን ተዋቸው እና ሀይሚና ብሩኬ ምን ነካችሁ? የምር ምን ነካችሁ? ለኦዲንስ እንደዚህ አይነት ነበር ክብር የነበራችሁ። የምር እናንተ ኮ ትለያላችሁ። እኛ ስንወዳችሁ ስናከብራችሁ ወደ እናንተ ስንሳብቆ፣ አንደኛ ቃል የገባችሁት ነገር አለ ለኦዲንስ። ሁለተኛ ነገር ደግሞ ለኦዲንስ ያላችሁ ክብር፣ እንዴት እንደምትወዱን እንደምሰስቱልን ነበረ። እንደገና ደግሞ ቃል ገብታችኋል። ከዚህ በፊት እናንተን የሚያዝናና እናንተ የምትደሰቱበት ብሩኬ ላስታውስህ ካላስታወስከው ማለት ነው። እናንተ በስደት ሆናችሁ ቤተሰቦቻችሁን ርቃችሁ ነው የምትኖሩትኝ። እዚህ ጋር ያሰሪያችሁ ጩኸት አለ፣ ሲቀጥል ስራ አለ። ከዛ ይደብራችኋል። ስለዚህ እናንተን የሚያዝናና ነገር ነው የምንሰራው ብለህ ቃል ገብተህ ነበረ፣ ካላስታወስከው ማለት ነው። አሁን ግን በተቃራኒ ሆኖ በጣም ብዙ እህቶቻችን እያለቀሱ እያዘኑ ነው። ለምን? ስለሚወዷችሁ የምትለያዩ ስለሚመስላቸው በዙሪያችሁ ያሉ ሰዎች ራሱ ቪዲዮ ሲሰሩ የሚያረጋጋ ነገር አይደለም። ቪዲዮ የሚሰሩትኝ በጣም አጋን ነው። ጭራሽ ይባስ ብለው ጣም ሌሉን ተለያይተዋል ብለውም ነው የሚመጡትኝ። እና እነ ፍጺም በቁም ነገር ነበረ እኔ ሞስታችሁ እነ ሀብም እንደዚሁም ደግሞ እነ ቢቂም ሁሉም በቃ በቡራና በሀይሚ ዙሪያ ያሉ እነሱን አሁን እኔ ወደ ጎን ልበላቸው። ና ሀይሚዬ፣ ና ቡራ ምነካችሁ? የምር እንደዚህ አይደለም እኮኛ ምናቃችሁ? የምር የሚወድ ልብ ራሱ በቃ እንዴ ነው ይሰባ ነበር አልበናንተ በምታረጉት ነገር የምር እና በጣም ገርሞኝ ነው ቪዲዮቸውን ስመለከትና ታምሌሉን ስመለከት በጣም አስገርሙኝ። ይህ ባስ ማለት ሰውን የሚያረጋጋ ሳይሆን የበለጠ የሚያጨናንቅ ነገር ፖስት ሲያደርጉ እኔ መጀመሪያ ም ኮ ነግሬያቸዋለሁ ቤተሰቦቼ። እዚህ ጋር ሀይሚና ቡራ የሚሰሩት ቪዲዮ ላይ እኛም ሪል ብለው እስካመጡ ድረስ እኛም ሪል አስተያየት ነው የምንሰጠው። ገባችሁ አይደለ? እነሱ ስራ ነው ብለው እስካልተናገሩ ድረስ ግን እኔ ብዙ ጊዜ ያው የእነሱ ይሄ ሚስጥራዊ ወይንም ስራቸው ነው። ግን እኔ ተናግሬያለሁ፣ አትጨናነቁ ብዬ ብዙ ነገር ነግሬያቸዋለሁ። አሁንም ወይም የእህቶቹ ጥያቄ ያ ነው። አንድ ጊዜ ስራ ነው ብለሽ ቪዲዮ ትሰሪያለሽ፣ አንድ ጊዜ ደግሞ ሪል ነው አስተያየት የምትሰጩ ለምን ላላችሁኝ ላብራራላችሁ። መጀመሪያ ግን ሀይሚ ፖስት ካረገችው ልጀምርላችሁ ያው ስለሚገናኝ ነው። ሀይሚዬ ያው ነግረችኋለሁ፣ የህይወት ጉዞ ላይ ቅድሚያ ሂሳብ ነው ብላለች። ገባችሁ አደለ? ይሄ ደግሞ ለእኛ ነው የገባው። ሰው ይገባዋል። በጣም ብዙዎቻችን እንደዚህ አይነት ስራ አትስሩ፣ እኛ እየተጨናነቅን ነው፣ እናንተን አይመጥንም እንላችኋለን። እሷም ደግሞ ቅድሚያ ህይወታችሁ ላይ ሂሳብ ስሩ እያለች ነው። ገባችሁ? ለምሳሌ ሀይሚዬ ይህን ስራ ብትተው ምንድን ነው የሚጠቅማት በህይወቷ ላይ ያው ለኛ ክብር እኛን ስለምትወድ ነው የምትተው እንጂ ለህይወቷ ላይ ምንም አይነት ጥቅም አይሰጣትም። ግን አሁን በእንደዚህ ስራ ብትቀጥል ቤተሰቦች ገቢ አለ፣ ገባችሁ ከዩቱብ የሚገባ ገቢ አለ። ሰው ደግሞ የሚወደው እንደዚህ ጭቅጭቅ የሆነ ነገር አለበት በአለበት ቦታ ነው ሰውን ራሱ የምታገኙት። መልካም ነገር ስሰራ ና ጭቅጭቅ ያለበትን እዩት እስኪ ቪዲዮ በጣም የተለያየ ነው እይታው ራሱ፣ እላይ እና ታይ ነው። እና እነሱም እየሰሩ ያሉትኝ ለዛ ነው እህቶችም እኔ ተናግሬ ያለኝ እኔ ስራ እንደሚሰሩ አስቀድሜ ተናግሬ ያሉ ብዙ ጊዜ ነው ቪዲዮ ላይ የምናገረው ሙሉን ላታዩት ሳታዩት እየቀራችሁ ላይ ይመስለኛል ግን እነሱ ደግሞ እውነት ነው ብለው እስካመጡት ድረስ እኔ ልክ ያመጡት ላይ ነው አስተያየት የምሰጠው በአሁኑ ማለት ነው ግን እኔ ስነግራችሁ እነሱ እየሰሩ ያሉት ስራ ነው በመጀመሪያ ደረጃ ሁለተኛ ደግሞ ስራም ቢሆን ሀይሚዬም ቦራም ክብራችሁን ጠብቃችሁ ስሩ የምር አሁን ለምሳሌ ሶሲ እንደዛ ስትሰድብሽ ሀይሚ እንደዛ ከፍ ዝቅ ስታደረግሽ ለምን ሲባል እንዴም ማንም ሰው በክብሩ መደራደር የለበትም ከዚህ በፊት የነበረ ነበራችሁ፣ ክብር የነበራችሁ ፍቅር፣ ለኦዲንስ ለእናንተ የምር በጣም ብዙ ሰው እኮ ተደሞ ነው የሚወዳችሁ በጣም ከልቡ ነው የሚወዳችሁ። ብዙ ሰው ደግሞ ያወዛገባቸው እኛ እዚህ ጋር ስራ እየሰሩ ነው ብለን ስንናገር እንዴት በስራ ላይ ማላ ይምላሉ የምትሉ ልጆች አላችሁ። እኔ ራሱ ግራ የገባኝ በጣም ግራ የገባኝ ነገር ይሄ ነው። የሰው ልጅ እንዴት በሃይማኖቱ ይደራደራል? የምር አይደራደረም እኮ ማንም ሰው። ቀይ መስመር ነው ሃይማኖት ማለት እና አንዳንድ ጊዜ ልምድ እንደ ልምድም የሚወስዱ ሰዎች አሉና እህቶቼ ለአንዴና ለመጨረሻ ጊዜ ነው ይህን ጥያቄ የመመልስላችሁ። በእርግጥ እኔ ጨረቃዎችን በጣም ስለምወዳቸው ይህን ነገር አምጥቼ መናገር ላይኖርብኝ ይችላል። በጣም ብዙ ጊዜ ነግሬያቸዋለ። ይሄ ፕራይቬት የብሩኬ የሀይሜ ፕራይቬት ነው። በቃ ከሶሴ ከዳኒ ጋር ስራ እየሰሩ መሆኑ በጣም ብዙ መንገዶች አሉ የምታውቁበት። ግን እናንተ ግራ ያጋባችሁ ስለሚምሉ ነው። እኔም ደግሞ አምጥቼ መናገር እንደሌለብኝ ተናግሬያሉ። እነሱ እስካለዋጡ እውነቱን እስካለዋጡ ድረስ ስራ ላይ እንደገቡ እውነቱ እስካልተናገሩ ድረስ እኔ መናገር አልነበረብኝም። ግን ደግሞ እህቶቼ በጣም ያሳዝኑኛል። የምሬት ነው የምላችሁ። እንዴ ከዚህ በፊት ብዙ ነገሮችና አይቻሉ፣ ሰምቻሉ። ታሞ ሆስፒታልን መግባት ቀልድ አይደለም። እንደ ልጆች ቢሞቱ ለቤተሰብ ነው የሚያጎሉት አይደለም ጭንቀት ውስጥ ሆኖ በጣም ብዙ ጭንቀት አለባቸው። ሲጀመር ደግሞ እነዚህ ልጆች ተለያዩ ምናምን የሚባለውን ነገር ሲያዩ የበሰ ሲጨነቁ ምን ይሆናሉ? የባሰ ስትሬት ይገባሉ። በቃ አለቀ። እነዚህ ሰዎች ጭንቀታም ሆነው ሀገራቸው ቢገቡ ማንኛውም ቤተሰብ ነው የሚቀበላቸው? ማንም አይቀበላቸውም። ገባችሁ? ሀይሚዬም እያለቻለች በቃ ስራ ቅድመ ሁኔታ ህይወታችሁ ላይ ሂሳብ ትሰራላችሁ። ማንም ሰው ሂሳብ ይሰራል። ኦፍኮርስ እኔም ለቀጣይ ህይወቴ ሂሳብ እሰራለሁኝ። ማለት አሁን ዛሬ የት ነው ያለሁትኝ? ነገ የት ነው የምኖረው? ቀጣይ ላይ ደግሞ እንዴት ነው የምኖረው በጣም እደምራለሁ፣ ቀንሳለሁ። ገባችሁ? ሁላችሁም ናችሁ፣ እርግጠኛ ነኝ ሂሳብ ትሰራላችሁ። ሀይሚዬም በቃ ከገባችሁ መልእክት እያስተላለፈችላችሁ ነው፣ ይግባችሁ። እኛ ስራችንን እንስራበት፣ ተረጋጉ። መልእክቷ እንደዛ ነው። ቤተሰብ ከገባችሁ የገባችሁ። እኔም ደግሞ አብራርቻለሁ፣ በቃ የተቻለኝን ያህል። አንዳንድ ደግሞ አላችሁ፣ የሀይሚዬ ዳይቨር ያላችሁ ማለት ነው። እኔ እናንተ በጣም ነው የምታስበው። ሶስ ኮ የሀይሚ ዳይቨር ና ሲጀምራል እንዲ ሀይሚ ሀይሚትውት ብታረጋ ሶሲ ቀይታል። የለም እኮ ለዛ ኮ ነው ዳኒም ሀይምዬን የሚያሞጋግሰው ስለተመቸው ቪው ስለተመቸው ሰብስክራይቡ ስለተመቸው ነው። ሌላ ነገር እንዳታስቡ። ሶሲም ደግሞ ከኋላ ከኋላቸው የምትለው ያው ስራ መስራት ስለፈለገች ከእነሱ ጋር እና አራቱ ጋር ጥል ምናምን የሚባል ነገር የለም። ግን ስራ እየሰሩ ነው። በቃ ለምትታመሙ፣ ለምትጨነቁ ይኸው መልእክቴን አስተላልፊያለሁ። ከዚህ በኋላ ምንም አይነት ጥያቄ እኔ አልሰማችሁም።